ከመዘመር በላይ የሚዘመርበትን ምክንያትና የሚዘመርበት ጉዳይ ምን እንደሆነ ማወቅ ትልቅ አትራፊ ነገር ነው። ሰላም ጤና ይስጥልኝ የተከበራችሁ የፐቲዩብ ቤተሰቦች እንደምን አላችሁ? ፐቲዩብ ለእናንተ መንፈሳዊ፣ ማህበራዊና ወቅታዊ ዝግጅቶችን ሲያደርስ የቆየና ወደፊትም የሚያደርስ የዩቲዩብ ቻናል ነው። ዛሬ ለእናንተ አዲስ መርሃ ግብር የጀመረ መሆኑን ልናበስራችሁ እንወዳለን። ዘወትር ረቡዕ ከምሽቱ ሶስት ሰዓት ላይ ወደ እናንተ የሚደርሰው ዝግጅታችንን በአብያተ ክርስቲያናት ውስጥ በአገልግሎት ጊዜ በማኅሌት ጊዜ የሚዘመሩ ወረቦች ቃላቶቻቸው ምንድናቸው የሚለውን ቃሎቹን እንዲሁም ደግሞ ፍቻቸውን መጽሐፍ ቅዱስ ውስጥ ከየትኛው ቦታ ላይ እንደተወሰዱ ልናስረዳችሁ፣ እንዲሁም በየዩቲዩብ ቻናሉ የሚለቀቁ አዳዲስ መዝሙሮች ከመጽሐፍ ቅዱስ ውስጥ የትኛውን ክፍል ይይዛሉ ወይም ደግሞ በእኛ ሕይወት ውስጥ ምን ዓይነት ነገሮችን ያካተቱ ናቸው የሚለውን በእኛ ሕይወት ውስጥ የሚዳስሱትን ነገር ወደ እናንተ ልናደርስላችሁ ዝግጅታችንን አጠናቀናል። ይህንም ዛሬ እንጀምራለን። አሁን የሚቀርብላችሁ አክሊለ ጽጌ ማርያም ቀጸላ መንግሥቱ ለጊዮርጊስ በሚል አባቶቻችን በማኅሌቱ የሚወርቡትን ወረብ ለእናንተ የምናደርስበት መርሃ ግብር ይኖረናል። ምን ማለት ነው? ከየትስ የመጣ ነው? ታሪክ ውስጥ ምንድን ነው የሚለውን ነገር ወደ እናንተ ለማድረስ አክሊለ ጽጌ ማርያም ቀጸላ መንግሥቱ ለጊዮርጊስ በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን በበዓላት ጊዜ ከሚዘሙ፣ ከሚወረቡ፣ ከሚዘመሩ መዝሙራን መካከል አንዱ አሁን ቀደም ብዬ ያሰማዋችው ነው። አክሊለ ጽጌ ማርያም ቀጸላ መንግሥቱ ለጊዮርጊስ ይህ በዘመነ ጽጌ የሚባል በዘመነ ጽጌ የሚወረብና የሚዘመር ሁላችንም የምናውቀው መዝሙር ነው። ለመሆኑ ይህ መዝሙር ምን አይነት ትርጉም አለው? የዚህ መዝሙር ትርጉም ምንም እንኳን በቤተ ክርስቲያናችን ለአንድ ነገር ብዙ አይነት ትርጓሜዎች የሚሰጥ ቢሆንም ዛሬ አንዱን ወደ እናንተ ላደርስላችሁ ተዘጋጅቼ መጥቻለሁ። አክሊለ ጽጌ ማርያም ቀጸላ መንግሥቱ ለጊዮርጊስ ማለት ምን ማለት ነው? ብዙ ጊዜ የምንዘምረውን መዝሙር ባለማወቅ እንዘምራለን ባለማወቅ ብቻ በየዋህነት በቅንነት ብቻ ቃሉን እያነሳን አንዳንድ ጊዜም የሚሉት ሳይገባን ዝም ብለን በማጨብጨብ በማሸብሸብ የምንመለከትበት ጊዜ ለመዝሙራት ባዕድ የሆንበት ጊዜ ብዙ ቢሆንም ዳሩ ግን አብረን እያጨበጨብና እያስሸበሸብን የምንደመምባቸው ጊዜያቶች እጅግ በርካታ ናቸው። እነዚህ የመዝሙራትን ምንነት የግዕዙን ካለማወቅ እንዱም ደግሞ በአማርኛ የሚባሉ ቃላትን ካለማወቅ የተነሳ የሚመጡ ክፍተቶች ናቸው። እነዚህን ክፍተቶች ለመሙላት ፐቲው ለናንተ በበዓላት የሚዘመሩ እያንዳንዱ መዝሙራት ፈቻቸው ምን እንደሆነና ስለምን እንደሚዘመሩ የሚያደርስበት አዲስ ዝግጅት ይዞ ቀረበ። በፐቲው ብቻ ዘወትር ረቡዕ ማታ ከምሽቱ ሦስት ሰዓት ላይ በየዘመኑ የሚዘመሩ መዝሙራት እነማናቸው? ትርጉማቸውስ ምንድን ነው? የሚለውን ከዘመኑ ጋር አዋህደን ወደ እናንተ እናቀርባለን። አለፍ ሲልም ካህናት አባቶችን እንዲሁም ደግሞ የዜማ መምህራንን በመጋበዝ የመዝሙሩ ምንነትና አንድምታውን ለማስተንተን እንሞክራለን። ካለማወቅና ባለማወቅ ከመዘመር እንወጣ ዘንድ ዝግጅቱን እያዳመጥን የየጊዜውን መዝሙራት ደግሞ በማኅሌትና በክብረ በዓላት፣ በአደባባይ በዓላትም ጭምር አብረን እየዘመርን በደስታ የምናሳልፍበትን ጊዜ እንመኛለን። እናንተ አድማጮቻችን መዝሙራትን ካለማወቅ የተነሳ የሚባለውን ነገር ከማይባለው የእንግሊዝኛ ቃል እስከሚመስለን ድረስ ከእንግሊዝኛ ወርሰን እስከመናገር የምንደርስበት ጊዜ በዚህ ማብቃት አለበት ብለን በዚህ የዩቲዩብ ቻናላችን መዝሙሮች፣ ወረቦች፣ እንዲሁም ሌሎች ቃላቶች ፍቻቸውና ትርጉማቸው ምንድነው? ከየት መጡ? ምንስ ለማስተላለፍ የተዘጋጁ ናቸው? የሚለውን ወደ እናንተ እናደርሳለን። መስቀል አይቀረንም፣ ጽጌ ልደት አይቀረንም፣ ፍልሰታ ከፍልሰታ የዘመን መለወጫ የዘመን መለወጫ አይቀረንም፣ ዘመነ ትንሣኤ ዘመነ ትንሣኤ፣ የእመቤታችን የግንቦት ልደታ ከግንቦት ልደታ እርገት ከእርገት የጾመ ሐዋርያት እያንዳንዱ ጊዜ የሚባሉትን መዝሙራት 365 ቀን ከጳግሜ እስከ ጳግሜ ወደ እናንተ የምናደርስ ነው የሚሆነው። በዚህም መሰረት ዛሬ አክሊለ ጽጌ ማርያም ቀጸላ መንግሥቱ ለጊዮርጊስ የሚለውን መዝሙር ምን ማለት እንደሆነ ፍቹንና እያንዳንዱን ቃል ተንትነን እናስረዳቸዋለን። አብራችሁን ቆዩ፣ ቪዲዮአችንን ተከታተሉ። ላይክ ማድረግ፣ ሰብስክራይብ ማድረግና ለሌሎች ሼር ማድረግ እንዳይረሳ ለዩቲዩብ ቻናላችንና ለብዙዎች ተደራሽ እንዲሆን ይጠቅመናልና አክሊለ ጽጌ ማርያም ቀጸላ መንግሥቱ ለጊዮርጊስ። ቀጸላ መንግሥቱ ለጊዮርጊስ የሚለው ቃል በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መዝሙራትና ወረቦች፣ ስዕሎች ላይ የሚገኝ ሲሆን የቅድስት ድንግል ማርያምንና የሊቀ ሰማዕታት ቅዱስ ጊዮርጊስን ልዩ ግንኙነትና ክብር የሚገልጽ ነው። ቀጸላ መንግሥቱ ለጊዮርጊስ ማለት የግዕዝኛ ቃል ነው። ቀጸላ መንግሥቱ ለጊዮርጊስ የሚለው ዋና ሐረግ ትርጉሙ ቀጸላ ዘውድ አክሊል ወይም የክብር ጌጥ ማለት ነው። መንግስቱ ማለት ደግሞ መንግስት ወይም የክብር ቦታን ያመለክታል። ለጊዮርጊስ የሚለው ለቅዱስ ጊዮርጊስ ለማለት ነው። በዚህም ቃሉ ሲጠቃልልና ሲተረጉም ለቅዱስ ጊዮርጊስ ዘውዱ ወይም የክብር ጌጡ አክሊሉ፣ የክብር መንግስቱ ማለት ነው። ሆኖም ይህ ቃል አብዛኛውን ጊዜ ከሌላ ሐረግ ጋር ተጣምሮ የሚመጣው ሙሉ ሐረጉን እንንገራችሁ አክሊለ ጽጌ ማርያም ቀጸላ መንግስቱ ለጊዮርጊስ የሚል ቃል ነው። ጽጌ ማለት አበባ ማለት ነው። ዘውድ የምትሆኝ ማርያም ሆይ፣ ለጊዮርጊስ ደግሞ የክብር አክሊል ወይም ቀጸላ መንግስቱ ነሽ እንደ ማለት ነው። ከቅዱስ ጊዮርጊስ ጋር የተገናኘበት ምስጢር ምንድን ነው? ምስጢሩ የቅድስት ድንግል ማርያምን ለቅዱሳን የምትሰጠውን የክብርና የቃል ኪዳን ድጋፍ የሚመለከት ነው። በስነ ጽሑፍና በስነ ጥበብ አገላለጽም የድንግል ማርያም ክብርና አማላጅነት፣ ቅድስት ድንግል ማርያም አክሊለ ጽጌ ወይም የዘውድ አበባ ተብላ ትመሰላለች። ለዚህም ነው በጽጌ ሰንበታት ጊዜ ካህናቶቹ ወረብ የሚያቀርቡት ሁሉ ጽጌ አበባ እየያዙ የሚያሸበሽቡት፣ ስዕሏን ይዘው የሚዘምሩት። ቅዱሳን ሰማዕታት በመከራ ዘመናቸው ታግለው የሰማዕትነትን አክሊል ሲቀበሉ ድንግል ማርያም ለነሱ የክብርና የድጋፍ ቀጸላ መንግስት ወይም የዘውድ ጌጥ መሆኗን ይገልጻል። ይህም ማለት እርሷ በጸሎትና በቃል ኪዳን ለጊዮርጊስ እና ለሌሎችም ቅዱሳን ሰማያውያን መንግስት እንዲያገኙ የረዳች ወይም ደግሞ በሌላ መልኩ በእሷ በኩል አድርገው ወደ ሰማያዊ መንግስት የሚሄዱ ክብራቸው መሆኗን የሚገልጽ ነው። ድንግል ማርያም ለእነሱ የክብር አክሊል መሆኗን የሚያሳይ አንድምታ ያለው መዝሙር ነው። በስዕል ላይ ያለውን ገለጻ ለማየት ያክል ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስዕሎች ላይ ድንግል ማርያም ልጇ ኢየሱስ ክርስቶስን ይዛ ስትሳል ስር ላይ ብዙውን ጊዜ የሚከተለው ጽሑፍ ይገኛል። በግዕዝ አክሊለ ጽጌ ማርያም ለጊዮርጊስ ቀጸላ መንግሥቱ አንቲ ኩሉ ታሰግድ ሎቱ ወለኪሰ ይሰግድ ውእቱ። ትርጉሙ የአበባ ዘውድ የምትሆኚ ማርያም ለጊዮርጊስ የክብር አክሊሉ ነሽ አንቺ ሁሉ፣ ማለትም የጊዮርጊስ ጠላቶች ለእርሱ እንዲሰግዱ ታደርጋለሽ፣ እርሱ ግን ላንቺ ይሰግዳል ወይም ላንቺ ክብርን ይሰጣል የሚል ትርጉም ይሰጣል። ይህ አገላለጽ ቅዱስ ጊዮርጊስ በድንግል ማርያም አማላጅነት ታላቅ ክብር እንዳገኘና እንደ ጠላቶቹ ሁሉ ለርሷም እንደሚገዛ በምስጢር ይገልጻል። አክሊለ ጽጌ ማርያም ለጊዮርጊስ ቀጸላ መንግሥቱ አንቲ ኵሎ ታሰግዲ ሎቱ ወለኪሰ ይሰግድ ውእቱ። ባጭሩ ቀጸላ መንግሥቱ ለጊዮርጊስ የሚለው ቃል የድንግል ማርያምን አማላጅነት ክብርና፣ ለቅዱስ ጊዮርጊስ የምትሰጠውን ሰማያዊ ድጋፍ ለመግለጽ የሚያገለግል ትልቅ ምስጢር የያዘ የቤተ ክርስቲያን ቃል ነው። የተከበራችሁ ሕዝበ ክርስቲያን እንግዲህ አክሊለ ጽጌ ማርያም ቀጸላ መንግሥቱ ለጊዮርጊስ ማለት ምን ማለት እንደሆነ ነገርኳችሁ፣ እናንተም አዳመጣችሁ። በዚሁም መሰረት ከዚህ በኋላ ስትዘምሩ ምን እያላችሁ እየዘመራችሁ እንደሆነ ትረዳላችሁ ብዬ ተስፋ አደርጋለሁ። በየማህበራዊ ሚዲያው እነዚህ መዝሙሮች በተደጋጋሚ ሲለቀቁ እንሰማለን። መዝሙሮቹ ምን ትርጉም አላቸው የሚለውን በዚህ መልክ ታውቃላችሁ በሚል ተስፋ አደርጋለሁ። አብራችሁን ስለቆያችሁ እያመሰገንኩ እንዲህና ይህን የመሰሉ ዝግጅቶች ወደ እናንተ እንዲደርሱ ግዕዝን ካለማወቅ የሚባለውን ነገር ካለማወቅ የተነሳ የሚመጣን ድንቁርና አፍን ከፍቶ ማየትና እያጨበጨቡ ብቻ መዘናጋትን ለማስቀረት ወደ እናንተ የሚቀርቡ ዝግጅቶችን በየሳምንቱ እንድትከታተሉ እንዲሁም ደግሞ በሌሎችም ጊዜያት ሌሎች ዝግጅቶች ስለሚኖሩ ሁልጊዜም ከፐቲዩብ ጋር ሆናችሁ መንፈሳዊ ነገሮችን ወቅታዊ ነገሮችንና ማህበራዊ ጉዳዮችን እንድትመለከቱ በትህትና እገልጻለሁ። ስላዳመጣችሁኝ የእግዚአብሔር ጸጋ ይብዛላችሁ። ወስብሐት ለእግዚአብሔር። ከመዘመር በላይ የሚዘመርበትን ምክንያትና የሚዘመርበት ጉዳይ ምን እንደሆነ ማወቅ ትልቅ አትራፊ ነገር ነው። ከመዘመር በላይ የምንዘምረውን ነገር መለየት አትራፊ ነገር ነው። ከድርሳኑም ከመጽሐፍ ቅዱሱም እንዲሁም ደግሞ ከሌሎች አዋልድ መጻሕፍት ምን አይነት ነገር እንዳለ ወደ እናንተ ተንትነን የምናደርስበት፣ ባለማወቅ ከመዘመር አንዳንድ ጊዜም ደግሞ መዝሙሩን ካለማወቃችን የተነሳ የእንግሊዝኛ ቃል አምጥተን በወረቡ ውስጥ እያስገባን የእንግሊዝኛ ቃላትን እስከመጠቀም የምንደርስ ሰዎች ስላለን እነዚህን ነገሮች ፍቀን የምንዘምረውን ነገር እንድናውቀው በመጀመሪያ ቃሉ ምን እንደሆነ እንድንለየው፣ ሁለተኛ ደግሞ በመዝሙሩ ውስጥ የተቀመጡት ቃላት ፍቻቸው ምን እንደሆነ እንድናውቅ የሚያስችለንን ወደ እናንተ መሰናዶ እናቀርባለን። ከዚህ በፊት የተዘመሩ በተለያዩ ዩቲዮብ ቻናሎች የተለቀቁ የወንድሞቻችንን እንዲሁም የእህቶቻችንን የአባቶቻችንንም መዝሙሮች ምን ማለት እንደሆኑ፣ ምንን እንደሚጠቅሱ ወደ እናንተ እናደርሳለን። ምክንያቱም ከመዘመር በላይ ስለመዝሙሩ መዝሙሩ ማወቅ ትልቅ ትርፍ ነውና ጭንቅላታችንን በሌሎች እውቀቶች ከመሙላት የምንዘምረው መዝሙር መልእክቱ ምን እንደሆነ አውቀን መዘመር በእግዚአብሔርም በራሳችን በሕሊናችን ትልቅ ትርፍ ስለሆነ ይህን እናውቅ ዘንድ ለእናንተ ዘወትር ረው ማታ መዝሙሮችና ፍቾቻቸው እያንዳንዳቸው መዝሙሮች ከፍቾቻቸው ጋር ወደ እናንተ እናደርሳለን። በዩቲዩብም ብቻ አይደለም በቲክቶክም ወደ እናንተ የምናደርስ ነው የሚሆነው። እናንተ የዩቲዩብ ቻናላችንን ሰብስክራይብ እያረጋችሁ ቪዲዮውን ላይክ እያረጋችሁ እንዲሁም ደግሞ ለሌሎች እንዲደርስ ሸር እያረጋችሁ ከኛ ጋር እንድትቆዩ በትህትና እንጠይቃለን። ይህ ፈቲዩብ ነው።